ሀምድ ሰረት ከሰገድን በኋላ እስከ ኢሻ ባለው ደግሞ በጣም ወርቃማ የምትባሉ አግዲ አሁን ይችላል። ዘጠኝ ሰዓት ላይ እንነሳለን። ወባዕደ ስትን ማዓ ሻህሪን ጃኢ ወፋቱ ሁሚህ። በምግብ ጉዳይ እንኳን ሀቅ ለመናገር መርከዙ ከሌሎች መርከዝ በጣም አንደኛ እንዲለይ ያደረገው በምግብ ጉዳይ ተማሪዎች። በእነሱ ስም በራስም ስም ሆኜ ተማሪዎች ከልብ እንወዳሃለን፣ ከልብ እናከብረሃለን።

ጥቅምት ወር ላይ ነው ጥቅምት ወር ላይ በሰኞ ቀን ገባሁት እንኳን የሰማሁት በሰው ነው በሰው ስልክ የተደውሎልን ልንቤት እንደዚህ አይነት ተማሪ ነበርና እዚህ ዘመዳችን በእሱ ተጠቁሜ ነው የገባሁት ያው ከገባው በኋላ ያየሁት ሀቅ ለመናገር ከጠበቅኩት በላይ ሆነ ያገኘሁት ምክንያቱም አንዳንድ ሰው መርከዝ ሲባል እንደ እስር ቤት ይመስሎ ሰው አለ ግን እውነታው እሱ አይደለም መርከዝ ሚባል መርከዝ ማለት ሀያታችንን የምናስተካክልበት የውጭም የዱኒያም የአኺራችንም ሀያታችንን የምናስተካክልበት በጣም የህይወታችን ወርቃማ የሚባል ጊዜ የምናሳልፍበት ቦታ ነው እና በጣም ከጠበቅኩት በላይ ሆኖ ያገኘሁት አልሐምዱሊላህ። መርሐበ የሀያ አራት ሰዓት ውሏችን ያው ረጅም ነው ግን አጠራ አድርጌው ከዘጠኝ ሰዓት ከሌይል እንጀምርና ዘጠኝ ሰዓት ሌይል እንነሳለን። ከዘጠኝ ሰዓት እስከ ሱብሂ ባለው ሌይል ሂብዛችን እናፍዛለን። ከዛ ሱብሂ ላይ እስከ አንድ ሰዓት ባለው ያፈዝነውን እናጠራለን። ከአንድ ሰዓት እስከ ሁለት ሰዓት ባለው ደግሞ መርከዝ ላይ ባለው የሐርፍ ማስታወቂያ የተጅዊድ ፕሮግራም በሐለቃ ፕሮግራም አለ አንድ ሰዓት። ከዛ ከሁለት ሰዓት እስከ ሶስት ሰዓት ደግሞ አንድ ሰዓት ረፍት አለች። ተማሪው በጣም የሚወዳ ተረፍት ናት። በዚች አንድ ሰዓት ረፍት ውስጥ ደግሞ ቁርስ እንበላለን። ቁርስ በልተን ተጣጥበን ጽዳታችንን ጠብቀን ሶስት ሰዓት ላይ ሲሆን ደግሞ መልሰን እንገባለን። ከሶስት ሰዓት እስከ አራት ሰዓት ተኩል ባለው ደግሞ ያው ልዩ የሆነ የሙራጃ ፕሮግራም እናደርጋለን። ከዛ አራት ሰዓት ላይ ተኩል ከጨረሱም በኋላ መልሰን 30 ደቂቃ ረፍት እንወጣለን ከ30 ደቂቃ ረፍት በኋላ አምስት ሰዓት ላይ በልሰን እንገባና እስከ አምስት ሰዓት ከአርባ ከጓደኞቻችን ጋር ወይ ደግሞ ከውስታዝ ጋር የሙራጃ ተስሚዕ እናደርጋለን እርስ በርስ ማለት። ከዛ ከአምስት ሰዓት ከአርባ እስከ ዙሁር ላይ ደግሞ በተወዳጅ ውስታዛችን በምንወደው ውስታዝ ቡሽራ የተለያዩ አይነት ፍቂህ ተጁጆች፣ ፍቂህ የተለያዩ አስተማሪ ታሪኮች፣ የተለያዩ ነሲሐዎች በውስታዝ በምንወደው በውስታዝ ቡሽራ ከአምስት ሰዓት ከአርባ እስከ ዙሁር የደርስ ፕሮግራም አለ ማለት ነው። ከዛ ከዙሁር በኋላ እስከ ዙሁራችንን ሰግደን ከዙሁር በኋላ እስከ እስከ 8 ሰዓት ድረስ ደግሞ ያው ሙሳ ይበላል ሁሉም ሰው ተጣጥቦ ምናምን ነገር ወደ ያ አልጋው ይሄዳል ወደ ያ አልጋው ይሄዳል ሁሉም 8 ሰዓት። ከ8 ሰዓት እስከ 10 ደግሞ ቀይላ የሚባል ፕሮግራም አለ ቀይላ ብሎ ማለት ምንድነው? የእንቅልፍ ፕሮግራም ነው። ያው ሌሊት ስለምነሳ እሱን ለማካከስ የሌሉን ለማካከስ ሁለት ሰዓት ምንተኛ ትንቅልፋለችና ከዛ ከቀየላ ከተነሳም በኋላ አስራችንን ሰግደን ያው ስፔሻል የሚባለው ሰዓት አሁን እዚህ ጋር ነው። ከ10 ጀምሮ እስከ 12 ሰዓት ከሃ ያለችው ሌሊት ስናፍዝ የቆየነውን ኡስታዝ ጋር ተስሚያ የምናደርግበት ኡስታዝ ጋር የምንሰማበት በጣም ምርጥ ጊዜ ናት።

መግሪብ ባለው ኡዳችን አድርገን ሀያ ደቂቃ ትሰጠናለች። ኡዳ አድርገን ምናምን ነገር እንገባለን ለመግሪብ ሰራት። መግሪብ ሰራት ከሰገድን በኋላ እስከ ኢሻ ባለው ደግሞ በጣም ወርቃማ የምትባሉ ጊዜ አሁንች ናት። ምንድነው በዚህ ሰዓት የምናደርገው? ለሌይል ለምናፈዘው ለሌይል ነዝር በደንብ አድርገን የምንቀራበት በደንብ አድርገን ነዝር የምናጠራበት የምናከርበት ሰዓት ናት። ከዛ ሁለት ሰዓት ከሆነ በኋላ በአሚሮች ወይ ደግሞ በሙራቄ የሚዘጋጅ የሹራ ፕሮግራም አለ። የሹራ ፕሮግራም ብሎ ምንድነው ተማሪዎች የቀን ውሏቸው ታይቶ የጠፋ ካለ የሚቀጣበት ወይ ደግሞ በነሲሐ የሚታረምበት ጠቅላላ የእርማት ፕሮግራም የሚባለው ጠቅላላ የእርማት ፕሮግራም አለች። አንድ ሀያ ደቂቃ ሰዓት ተይዞለት፣ ከዛ ያው እራት ካድሞች አሉ። እራት ደረሰ ይባላል። እራት እንወጣለን። እራት ከተበላ በኋላ ሁሉም በልቶ ቀድሞ የጨረሰው ገብቶ ሊያነብ ይችላል። እስከ ሶስት ሰዓት ባለው ገብቶ ሊያነብ ይችላል። ገብቶ ሊቀራ ይችላል። ብቻ ሁሉም የራሱን ሀጃ ያደርጋል። እስከ ሶስት ሰዓት የሚጠቃቀሙ ሽንት ቤት የሚጠቃቀሙ እንዳለ ጨራርሰ ምናምን ነገር ሶስት ተኩል ላይ እንዳለ

ከሌሎች መርከብ በጣም አንደኛ እንዲለይ ያደረገው በምግብ ጉዳይ ይመስለኛል። በጠዋትም በቁርስም በሉት ምሳም የሚያቀርቡበት ምግቦች በጣም ኳሊቲያቸውና ስታንዳርዳቸው የጠበቁ ናቸው። እንዴት ካላችን፣ ጠዋት ላይ ለምሳሌ አሁን ምግቦችን እንዘርዝር ከተባለ ጠዋት ላይ የተለያዩ ምግቦች ይቀርቡልናል። የተለያዩ እንደነ ፓስታ፣ እንደነ ፍርፍር፣ እንደነ እንቁላል፣ እንደነ ፉል፣ የተለያዩ አይነት እንደነ መኮሮኒ፣ የተለያዩ አይነት ቁርስ ቁርስ አንደግ ጠዋት ላይ ማለት ይቻላል ተመጣጠነ ፉል ብቻ እንደግ ሳምንት ለው ማለት ነው። ወደ ምሳ ከመጣን ደግሞ ምስር አለ፣ ስጋ አለ፣ ሽሮ አትክልት አለ፣ ድንች አለ ማለት እና የሚመች ምግብ ከርትን ከጠዋት ከቁርስ እንቁላ ደስ ይለን እንቁላ ብዙ ተማሪ ጠዋዳኒም በጣም ወደ ምግብ እንቁላ ነው። ከቁርስ ከምሳ ደግሞ ያው ምስር ስጋው እንዳለ ሆነ ምስሩ ደስ ይለን ከአራት ሰዓት ፕሮግራሞች ያው በእርግጥ ሁሉም ፕሮግራሞች አሪፍ ፕሮግራሞች ናቸው ግን ከማንም በላይ በኡስታዝ በዘውዱ በወዱ ኡስታዛችን በኡስታዝ ቡሽራ የሚቀርብልን ተወዳጅ የሆነ ፕሮግራም አለ። ከአምስት ሰዓት ከአርባ እስከ ዙህር ባለችው ሰዓት ናት እና በዛች ሰዓት ኡስታዝ ቡሽራ በሚያስተምረን የተለያዩ አይነት ፍቂ፣ የተለያዩ አይነት ሴራዎችን እየነገረ ስለሚያዝናና ምናምን ነገር ያው እሷን እንትን በጣም ወዳታለሁ። በዚሁ አጋጣሚ ኡስታዝ ቡሽራ በጣም ተማሪዎች በእነሱ ስም በራስ ስም ሆኜ ተማሪዎች ከልብ እንወዳሃለን፣ ከልብ እናከብረሃለን። ላልካ ያለን ቦታ የተለየ ቦታ ነው። ያ ኡስታዝ ብሽራ ማለት ያው በጣም የሚገርም አጅብ ሰው ናቸው። በላ በጣም ሰው ናቸው። ከተማሪ ጋ ያላቸው ኮንታክት፣ ከተማሪ ጋ የመግባባት እንትናቸውን አነጋር ማሻላህ በጣም ምርጥ ናቸው። በጣም በተለያዩ ሀገራት ትምህርታቸውን ሲከታተሉ የቆዩ ሰው ናቸው። በተለያዩ በዱባይም በሳውዲም በቱርክም ብቻ በተለያዩ ሀገራት ውስጥ በመሄድ ለዚህ ኡማ የሚጠቅም ዲን እየተማሩ እየተማሩ ነበሩ። አሁን ደግሞ እኛ ጋር መጥተው ያው የተማሩትን እያሳወቁን ይገኛሉ እና ከሀራሳ ፕሮግራም የሚመቸኝ የዚህ ኡስታዛችን የኡስታዝ ብሽራ ደርሰን እንደኔም እንደ ማንኛውም ሰው ቻሌንጅ ይሆናል አድርገው ማስበው የሌለ ነው ይላል የሌለ ነው የሚሰው ያው በዛ ብርድ በዛ እንት ምናም ነገር መነሳቱ ትንሽ ያው ደግሞ ክረምት እየገባ ነው። በዚህና መነሳት ያው ትንሽ ከበደ ያው ለዓላም እስከሆነ ድረስ መነሳቱም አስፈላጊ ነው። ምክንያቱም በዛ ሰዓት የሚታፈስ ሂፍዝ ይባላል። በቃ በጣም እንትኑ ጸጥ ያለ ስለሆነ ለይል የሚታፈስ ሂፍዝ በጣም ለመፋዝም፣ በሌላው ጊዜ በምታፍዞ ሰዓት ቀደም ብለን በአሪፍ ሰዓት አጠናቃለ ማለት ነው። ስለዚህ ቻሌንጅም አለው፣ ግን አላማው አሪፍ ስለሆነ ጥቅሙ ስለሚበልጥ ለይ ነው ቻሌንጅ የሚያደርገ ጃፈሩ ጦያር ላይ ያስተካከል ምለው ያው ጃፈሩ ጦያር የሚታወቀው ሁለት ብራንችን ያለው አንደኛው ፍሬ ያለው አንደኛው ደግሞ ዚሚቴክ ነው። ይሄኛው ብራንች ማለት ነውና ምንድነው ይስተካከል ምለው ይሄን ቅርንጫፉን በየቦታው ቢያስፋፋ መርከዙ አላህ ፈቅዶላቸው ለኡማው እንዲጠቀም በየቦታው በየአገሩ ሰዎች እዚህ ድረስ ከሚመጡ ይሄ መርከዙ በየቦታው ያለው ተሰራጭቶ ሰዎችን ተጠቃሚ ቢያስደርግ ያው ያው ወደፊት የሚሆነው ኢንሻአላህ ቁርአን እንደጨረስኩ በኋላ ቁርአን ተምሮ ለማስተማር ነው። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመል ቁርአነ ወዐለመሁ ስላሉ እናንተ በላጫችሁ ቁርአን ተምሮ ያስተማረ ነው ስላሉ ቁርአን ተምሮ ለዚህም ካለበት ጥመት ሽርክና ካለበት ጥመት ሽርክና የቢድዓት ወደ ቀጥተኛው ጉዳና እንዲመጡ ኢንሻአላህ የተቻለንን አስተዋጽኦ ባደረግ በመጨረሻ ማስተላለፉ ቪዲዮ ወይ ደግሞ ኢንተርቪው የምታዩ በየቦታ ላላችሁት በየቴሌቪዥን መስኮት እንደምታዩት ውድ ወላጆች ልጆቻችሁን ጃዕፈሩጦያር መርከዝ መጥታችሁ እንድታስመዘግቡ እላለሁ። አሁንም ክረምት እየደረሰ ነው እና ተማሪዎች በሌላ ነገር ቢዚ ከምታደርጓቸው መርከዝ መጥታችሁ የተለያዩ ነገር ቢጠቀሙ እላለሁ። أعوذ بالله <سؤال> من الشيطان <سؤال>